ማርታ ዝም በይ። ሰው እሰው ስም ጥሪ እራስሽ ወክለሽ አውሪ። እኔን አንቺ እኮ ስለ እራሳችን ነው እዚህ እያወራን ያለነው። እራስሽ ለምንድን ነው ንግሥት ያልሽው የምትይኝ? አይደለ እኔ ቤት የተሰደበውን ነገር አምጥቴሽ አውሪ፣ ችግር የለም ግን እኔ ያልኩሽ አሁን ስለ እራሴ ነው። እኔ ስለ ብሩኬ ስለሚነሱ ማናችሁ ሲጀመር

በሁለትቺ ልጅቱ አይ ይቅርታ ጠይቃ የእሷን ስድብ ድባረኩ ስድቡን እኔ ዲሊት አደርጋለሁ፣ ይቅርታ ከጠየቀኝ። አበባ አትስጭ እኔ አልፈልግሽም። ጎድሻ ጋ ክፉ ነገር እንዳይወጣ

ካለበት አንቺ አይባልም። እንደዚህ የብሩኬ ፖሊስ ማይ ፍሬንድ አቦ እኔ እኮ ማንን ፌደራል እንዴ በክብር ማለት ነው። በክብር ነው የሚጠይቃቸው። አንቺ ወደ ብሩኬ እንመለሳለሁ ካልሽ ወደ ብሩኬ፣ አለበለዚያ ውጪ ለምን አንድ እኔ ስሚ ማለት ነው አንድ ሴጣን አንድ የዘብራ አህያ ማለት ነው አህያ የአህያ ልጅ ደግሞ ከኔ ግን ዘብራ ትሊታለሽ የዘብራ ልጅ እ ወደዚያ አርጊ። አንቺን አርሰማሽን መቼም ቢሆን ማለት ነው። ኧረ ማንተ ባፋችሁ ሞጣ ነገር ወቆ እያፈጠራችሁ ኧረ ተው እኔ እኮ አንድ ወር ነው እንደዚህ ተጀምሮ ነበር ስልኬ ማለት ነው። አንተ ስልክ ተይዟል እኮ እኔ አልታሰራ አንዳንዶች እኮ ትታሰራለች። የኔ ቤት እኮ መሰራ ሸው የፖሊስ ነው ምናምን እያሉ እያሰራሉ ነበር አረብና ተፈሩ። ቢያንቺ ወይ እኔ ቦታ ላይ ትታሰራለሽ። እኔ መቼም ቢሆን ትታሰራ አረባ አከቹ በቃ። ለማንኛውም አላጋስ ትከብታችሁ ወላሂ ላይ እኔ የኔ አትበሉ፣ ስራ ስሩ።

ወላሂ ማለት ነው ሁለቴም ህይወት ህይወት ታውቂያለሽ። እነሱ ማለት ነው አልነካሽም። ማርያምን እንደዚህ አይነት የሚባል ነገር አይሰራም። እኔ ሁለቱም የሚወዱ ልጆች ጋር ፀብ የለኝም። ምንም ፀብ የለም። ከሌለሽ ለምንድን ነው እሺ? አንቺ ሁለቱም አይደል ካልሽ ብሩኬ ከወደሽ ሃይማ ቲንክ ነው የምልሽ። ሃይሚ መሽንትከቡ ከሃይሚ ጋር አይደለም ችግር አለው ችግር ማን ነው የሀይሚ? ቅድም ነው እኔ፣ ቅድም ነው አየሁት። ማን ነው ሰደባት? ለምንድን ነው የምትሳደቡት? ምን አደረገች? ማንን? ሀይሚን እየሰደበች? ሌላ ሌላ ቤት ነው። ማን ነው? ትላንትና ሰላም ቤት ላይ ነው የተሳደበችው ሀይሚት ባለፈው፣ ብሩኬ እሱም ወንድ ነው እንደ የወንድ አለች ጫብላ ከብት ወጥታላ ወረችም ነበረ እሱም ሰምተን አልነበረንም እኮ ብሩ አይምም ተሳደበች ምንጠበስለ ወላሂ አይደለም የሚሳደቡት እኮ ከአምስት በስራ አይበልጡ ሁለታቸው ምንሰድቡት ማለት ነው ግን ሁሌ ልጅቷ አለች እኮ እንደዚህ ሰማሽ ሲሉ መጀመረ አለች ነገር ገና ሁን አለበት አርጎ ጭሳል ሁሉም ማለት ነው አለበት አርጎ ለሚል እያለ ኦ አንቺ ደግሞ ሴትየ አይ ስነስርዓት እንዴ ምንድን ነው እንደዚህ

በፀባይ ነው እንጂ በፀባት መልሽ ግን አይደለም። ወላሂ ላዝም አይደለም። እስኪ የሆነ ነገር እንጠይቅ። በስነስራ ማለሽ ምን ትርፍ አለ? በስድብ ምን ትርፍ አለ? ወድጄ አይደለም እኮ የምሳደበው፣ ሴትዮ እና እኔ እኮ የሆነ አንድ ቦታ ሲሳደብ አላየውም። የቱ ቦታ ነው የሚሳደቡ? ተው። እኔ የምከታተላችሁ እናንተ ስለሆናችሁ ብቻ ነው መሰለኝ የሚመጣልኝ የሆነ ቦታ አንቺ ነው ቀዳሽው ቀዳሽው አይቻለሁ። ውልሽ ውልሽ ሴትዮ ስትሰማልሽ አሁን ማንናተ ሩታና አብሪሽ አሉ አደለ ወልዶ አሉ አደለ አብሪሽን የሚወዱ ልጆች አብሪሽን ይዞ ይወጣሉ። ሩታን የሚወዱ ልጆች ሩታን ይዞ ነው የሚወጡ የሚለወጥ ነገር ለም እኛም

ምንድን ነው የምታሽጋብጡት? ምን ማለት ነው? ምንድን ነው የምታውረት? እዚህ ጋር ማን አወራ? ስለዚ እናንተ አደላች ምንድ ይነት የምታነሱት? ይ መጥፎ ነገር አትናገሩ ነው ተባለ ቀራሬች አይ፣ ስራ መዳንበት እዚህ ጋር የመዳንበት ስራ ለምን ይወራል? የመዳም ስራ ነው እንደዚህ እና ስለ ሀይሚና ስለ ቦሩኬ ነው ግዴታ መዋራት። ደጋፊ ስራዎች እነሱ የሚነኩ ከሆነ መናገር ነው አይደል እንዴ? ሌላ አዲስ ነገር ምን አለ? መሳደብ የለውም፣ ግን እመሱ ከሳደበኛ ደግሞ ሀይሚን አልነከነም አይደል? ግን ለማንኛውም ነገር ማባባስ ነው የሚሆነው። አትሳደቡ፣ ለማንኛውም በስድብ ምንም ትርፍ የለውም ለማለት አለ እንጂ ትርፍ እንደ እስኪ ልጠይቃችሁ፣ ምን አተረፋት ማለት ነው እዚህ ቤት እኔ ቤት እያለች ናፍቆት፣ እሷን አየሹ፣ እሷ ተዘግታለች

ስንት ስድስት እርሳ ስድስት ነው። መጥፎ ነገር የሚያወራው እንጂ ስለነሱ ማለት ነው። ማናቸውም ቢሆን ልንገራችሁ እነሱ አንድ ናቸው። ገና ልጅ

ተራ ምን እንደረሻል? ታምጪ ቤት መቶ ሚያሽቀብጡ ሰው እኔ ቤት ከመጣ አንቺ ቤት ከመጣ ሰው አስ ጥሩ እንጂ፣ ሌላ ቦታ ብሩ ከሚሳደብ ቦታ ሄደሽ እዚ እረፉ። አውቀናል። እንደስ እነሰ እነሱ ከፈለጉ እነሱ ሃይሚ ብሩኬ ለምን ይናካሉ? በቃ ብሩኬን ስነካ ጊዜ ሃይሚ አትከበርም? ብሩኬ ዝቅ የሆና ነው እንዴ? ሃይሚ ከፍ ምቶ ነው እንዴት ነው የሚያስቡ? ግን ሁለቱም አንድ አይን የሚያዩ ከሆነ እናርፋለን። እኛን እንዳይነቁ ብሩኬን እንዳይደርሱ አንደርስም። ሃይሚም ያላ የምትነካ ከሆነ እናወራለን እንደብሩኬ ብለን ማለት ነው። ምንድን ነው ታሽቃብጣላችሁ እንዴ? እኔ አሁንም ማለት ነው አንዴ ስሙኛ አሁንም ቢሆን ብሩ ከተዘቀዘቀ መቼም ሀይሜን አልፋታም ምን ቢያወሩ በኋላ ጭራሽ ኔን ወስቶ ይዘጋዝቃሉ እንዴ እነ ስለፈራውኝ ነው እኮ እነሱን ያፈለጉት ምንድን ነው የሚፈልጉት እኔን የገረመኝ ማለት ነው እነሱን ያነከሰው የለም እንዴ እኛ እንደንም ብሩክና ሀይሚ ቀለበት እያደረጋ ጊዜ በጣም ደስ ብሎናል። ምክንያቱም ከብዙ ጭቅጭቅ ከምንም ጭቅጭቅ ተገላገሉ ብለን ደስ ብለናል። እነሱ ግን ጭራሽ ቀለቤት እ አልፈለገችም እንዲ አልፈለገችም፣ ይሄ ቀለበት ነው ብርቅ ነው እያለ ልጁ ዝቅ ያረጉ። ለምን ዝቅ ያረጋችሁ ስንል ደግሞ ጭራሽ ሌላ ሀሳቡ ኮሜንት ላይ የሚታይ ከሆነ ኮሜንት ላይ የሚታይ ከሆነ በቃ ይህ የመጨረሻ ነው። በቃ ሸኛት ምናምን እያሉ ቀብጣሉ። ሀይሚ እንወዳለን። ይህ ሙሉ አንዳንዶች ይሄ ኮሜንት ላይ እኛ ማይቦት ዶንቆሮች ጀዝቦች አይደለን። እሺ ይገባችኋል? ለዛ ለዛ ብለን ነው እንጂ ብሩኬ ግን ይመቻል፣ ስለሚመች ደግፈናል በቃ ሀይሜን የሚወስዱ ከሆነ የሚወስዱ ከሆነ ሀይሜን ለሀይሜ የሚከራከሩ ከሆነ ሀይሜን ብቻ ይዞ ይሄዱ፣ ልጁን እንዳይነኩ። እኛም ብሩኬን የምንደግፍ ከሆነ ብሩኬን ብቻ ይዘን የሚያዳደን ሀይሜን አናከም። በአለቃ መሀሉ ይሰፋ። ሀይሚ ደገፋች፣ ብሩኬን አትንኩ። ብሩኬ ደገፋች፣ ሀይሜን አትንኩ። አለቀም። ምንድን ነው ከዚህ በላይ የምትንጫጩት? ምንድነው የምትፈልጉት? ከኛ በጎች ምንድነው ፊላጋውታችሁ? እሽ

ሲሜንቶች እንዴት እንደደሰምን አቦ፣ እንደዚህ ነው በቃ። የገባ ሰው እንደዚህ የአራዳ ቋንቋ ያልገባ አፍቃሪ ብለኝ ደሞ እስር ቤት ልታስገቢ ነው።

ሳቱ ገና ነው እና ኢትዮጵያ ላይ ይሄ አይደርስ መሰለኝ። እዚህ ቶሎ የሚማሻው ኢትዮጵያ ላይ